አህለን ፋሚሊያስ እንዴት ናችሁ? እንዴት ቆያችሁኝ እያልኩኝ ዛሬም እንግዲህ አህለን ወሳህለን፣ አድሷ የአህሙ ፍቅረኛ እያልኩኝ እናንተንም መራሀባ እያልኩኝ እንግዲህ እንዴት እንደምንቀበላት የአህሙ ሚስት ከች ብዬላችኋለሁ። የአህሙ ፍቅረኛ የአህሙ ሚስት አልኩ እንዴ የኔ ነገር፣ እኛ እንግዲህ ኮሜንታቶሮች፣ እኛ ኦዲንስ፣ እንግዲህ ስንቱን ያላጋባን፣ ስንቱን ያላፋቀርን፣ ስንቱን ያላፋታናለን። እና ዛሬም እንግዲህ የአህሙን ፍቅረኛ የአህሙን አዲሷን ሴት ይዘንላችሁ ቸከስ ብለናል ማለት ነው። ቆንጆናት፣ ደርባባናት፣ እርግት ያላይናት ይላሉ እንግዲህ ኮሜንታቶሮች። እኔም ቆንጆ ናት ብያለው። ነገር ግን ከፈኪ አትበልጥም። እኔ ፈኪን በቃ አህሙና ፈኪን እኔ በቃ ኮምፕሊትሊ ስለምወዳቸው ስለሚያምሩም ነው። ስለምወዳቸው ብቻም ሳይሆን አብረውም ሲሆኑ ስለሚያምሩ በጣም ነው መወዳቸውና በቃ በጣም ስለመወዳቸውም ስለሚያምሩም ከፈኬ አትበልጥም። ሀቁንም ደግሞ ለመናገር ሳይሆን እኔ ስለምወዳቸው ብቻ ሳይሆን ይቺ አሁን የመጣችው ሀዩ ፈኪ አትበልጥም እውነት ከተነጋገርን ማለት ነው። እና ለማንኛውም ፈኪ ናት፣ ቆንጆዋ ምትሉ ማለት ነው። እንግዲህ ላይክ እያደረጋችሁ ይችም ቆንጆ ናት። እኔ ቆንጆ አይደለችም አለንም? እና አህለን መርሃባ በሏት። ያው እንደተለመደው እንግዲህ ኮሜንት ላይ እናድበለልቀዋለን ማን ቆንጆ እንደሆነ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻና ቤተሰቦች፣ እንዴት ናችሁ? ከኒጋ ሁሉ ሰላም ነው አልሐምዱሊላ። እንዲሁም ክርስቲያን ጎኖቼ ሰላም ጤና ይስ ይስጥልኝ ብያለሁኝ። ሁላችሁም በያላችሁበት ያዝላ ህዝነትና ረህመቷ አይለያችሁ እያልኩኝ እንደተለመደው ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ ኮሜንቱን አሸብርቆት እላለሁኝ ማለት ነው። ዛሬ ትንሽ ድምጽ ቀየር ብሏል። ይቅርታ ትንሽ ጉንፋን ያዝ ስላደረገኝ ነው። ሀባይቦቼ ዛሬ እንግዲህ የመጣ ነው አህሙ ግን ማለት ነው ከዚች ከበረኪና ያው ብንለው ብንለው እንግዲህ ሀልነው ነው አልሰማም። ምከረው ምከረው ካልሰማህ መከራ ይምከረው እንደሚባለው፣ እንግዲህ ቀጣዩን እናያለን። ከበሬክንያ ጋር ያለውን ሁኔታ በሂደት እኛም ኗሪ አድርገን እና እነሱም ሰሪ አድርጋቸውና በሂደት እናየዋለን። ምን እንደሚከሰት ግልጽና ግልጽ ነው። ከአህዩ ጋር የገጠመ ሰው እንግዲህ በምን አይነት መንገድ እንደተለያዩ ምን እንዳደረገቻቸው እናቃለን። እነ ያሲንን እነሰይድን ብዙ እንግዲህ አይተናል። እነኛን የሰይድ ጓደኞች ምናምን ብዙ ነገር አይተናልና እንዴት አድርጋ ከእነኛ ጋር እንደተላቀቀች ብዙ ነገር ስላየንም፣ አሁንም ከአህሙ ጋር በምን አይነት መንገድ ይፋታሉ ይላቀቃሉ የሚለውን እንግዲህ እኛም ለማየት ያብቃን እያልኩኝ ዛሬ እንግዲህ አዲስ እንግዳ ይዞ ቸከስ ብሏል። በአሁኑ ሰዓት በአሁኑ በሰለጠነ ሰዓት ስልክ የለላት ከጨዋነቷ የተነሳ ማለት ነው። ጨዋ ስለሆነች ደርባባ ስለሆነ ይጥላላች አረ እንደው አሁን እስ እንደው በአሁኑ ሰዓት ስልክ የሌለው ልጅ አሁን ለያውም በዚህ እድሜዋ ያን ታስታውቃለች። ከፍ ያለ እናት እንደዚህ ልጅ የምትባል አይደለችም። ና በዚህ አኳኋን ላይ ስልክ የሌላት ልጅ እንግዲህ ጨዋ ሴት ሳቂታ መጥታለች። እንግዲህ ወደ አህሙ ማለት ነው ከአህዩ ከአህዩ በረኪና ይችኛውም ሀዩ ነው። ለካሰማ ከበረኪና ሁለት እጅ ሶስት እጅ አራት እጅ የምትበልጥ ሳቂታ እርግት ያለች አለባበሷ ኮምፕሊትሊ ከ190 የሚሰጣት ምርጥ ልጅ ማለት ነው። መጥታለች። ነገር ግን ከዚች ጋር ማቅረብ ራሱ አህሙ ያው ከበረኪና መራቅ ስለማትፈልግ ነው እንጂ ይቻድሱ፣ አሁን ሀዩ ተበረኪና ጋር የምትገናኝ ሴት አልነበረችም ማለት ነው በረኪና የሚገባት ያው በረኪናዋ ነው። በረኪና ኦሪጂናሉን በረኪና እየገዛን እኛ ራሱ እኔ ራሱ የላክሁላት አልደረሳትም መሰለኝ ገና ነው። ልኬላት ነበረ። ያው ለመልካም ነገር እኛ የመዳን ቅመሞች እኛ ኦዴንስ ያው ተጧጥፈና ተሯሩጠን አይደለም እና እኔም አንድ ሀይር ነገር ልስራ ብዬ በረኪና ልኬላት ነበረ። ለሀዩ ማለት ነው። ለበረኪና ወይም የሀዩ እያልኩ ደግሞ ለበረኪና ማለት ነው። ምክንያቱም ኖራም ስለማጠቅመን ወደዛ ሄድ እንድትል ማለት ነው። እና ሀባይቦቼ፣ ይቅርታ ያው ድምጽም ተቀይሯል። ሁሉ ነገር ሊቀየርባችሁ ይችላል። ማናት ዛሬ በእሙ ቤት የመጣችሁ እንዳትሉ፣ እኔው ነኝ፣ እኔው እሙ ነኝ፣ እኔ የፎዚ ሸጋናት ነኝ። ነገር ግን ያው ጉንፋን ያዛ አድርጎ ነው ድምጽ የተቀያየረባችሁ ማለት ነው ሀባይቦቼ። እና እንግዲህ ይችን ልጅ ሰበብ አድርጎ ከሷ ጋር አዩ እንድትርቀው ይሁን አብረው እንዲሰሩ ይሁን አላቅም። እንግዲህ አብረው እንዲሰሩ ነው እንጂ እንድትረቀው ቢሆን ስንት መንገድ በስንት መንገድ ያስረቃት ነበር፣ በረኪና ማለት ነው። ነገር ግን ይችኛዋንም ወደ ሚዲያ ለማንጣት ለማላመድ እንግዲህ ሀዩን አቅርቦ ሀዩን፣ አዲሷን ማለት ነው፣ አዲሷን ሴት አንጥቶ ተባሌ እራቂ እያለ እንግዲህ፣ ሀዩን አይታችኋት፣ አበዱላ የምታምን ይች ገንዘብ አምላኪ በረኪና ማለት ነው። አይታችኋል፣ እንግዲህ ልደበድባት? እንደውም አገኝሻለሁ አለቻት። እንግዲህ ለብቻዋ ጠርታ እንደነባ እንደምደበድባት ግልጽና ግልጽ ነው። ጠብቁ ምን እንደምታደርጋት ደበድባት አለ። ምክንያቱም እሷ እብድ ስለሆነች ያው የታወቀችበት ነው። እንግዲህ ሀዩ አዲሷ ስትተዋወቅ ያስተዋወቃት እንግዲህ ጨዋ ርግት ያለች እና የስራ ሰው እንደሆነች ያስተዋውቀናል። በረኪና ደግሞ ያው እንደምናቃት ገንዘብ አምላኪ፣ ተደባዳቢ ናት። ሁሉን ነገር በጸብ የምታምን በድብድብ የምታምን ልጅ ስለሆነች እናቃታለን። እና እኛም ያው ከአህሙ ቤት አልጠፋ ስላለችን አልወጣ ስላለችን እንግዲህ እኛም ሚዘናት እንነዘንዛታለን፣ አህሙንም እንዘዘዋለን። አህሙ ግን አልሰማንም። እኛ ከኦዲንሶች ማለት ነው ስንት ለውጠናል። ስንት ቀጥ ወልገድ ያሉትን ቀጥ አድርገን ሴታ ሴት ያደረግን ሰዎች ነን እና አሁን ግን አልተለወጠም። ጠብቁ። ምን በምን እንደሚሰናበቱ ጠብቁ። ወይ ገንዘቡ ሙጭጫ አርጋ ወስዳ፣ ወይንም ባንድ ነገር ጭንቅላቱን ብላ፣ ወይንም እጁን ሰብራ፣ ወይንም እግሩን ሰብራ፣ ወይንም ይሄንም የሚስቅበትን ጥርሱን አወልቃ እንግዲህ እንደሚለያዩ ጠብቁ ማለት ነው። ምኞቴ አይደለም ግን ሀዩ ያው በድብድብ ስለምታምን ትደበድበዋለች ከሚለው አንጻር ነው። አንድ ሰው እኮ ያያችሁትን ነው አይደል? ምታምኑት ያን ሰው የሆነ አስተያየት እንትን መግለጫ መስጠት ስለዛ ሰው ባየ ነው ልክ ነው አይደለም? እና ሀዩን የምናቃት ያው በድብድብ ስለሆነ በረኪናን ማለት ነው። በረኪና ሀዩ ስላችሁ ደግሞ እቺኛውም ሀዩ እንዳመሳችሁ የታውቂያታለሽ ሙዬ እንዳትሉ፣ ያው በረኪናን ማለት ነው። በረኪና እንግዲህ እምታምነው በድብድብ ስለሆነ እንደዛ ነው ያው አህሙን እንግዲህ በድብድብ እንደ ደብድባ ወይንም ወይንም ይችላል አዲሷን ደብድባበት በዛ ሊለያዩ ይችላል ማለት ነው። እንደዛ ስል ግን በቃሽ፣ ለምንድነው አህሙ ፈኪ፣ አህሙ ፈኪ የምትይው ለምንድነው? ሙዬ የምትሉ ልጆች አላችሁ። በቃሽ፣ ምንድነው እነሱ እኮ ተለያይተዋል ትሉኛላችሁ እኔ ኦፍ ኮርስ ተለያይተዋል። አቃለሁኝም አላቅ እንዳልመስላችሁ ከናንተ ፊት አብሬ የኖርኩ ኦዲንስ ነኝ እኔ ከነሱ ጋር ማለት ነው። ይህን ከምትሉ ልጆች ጋር ማለት ነው። ነገር ግን ስለምወዳቸው፣ ስለሚያምሩም እኔ ስለወደኳቸው ብቻ ሳይሆን ብዙ ኦዲንስ ስለ አንድ ጋር ስለወደዳቸው ብቻ ሳይሆን ያምራሉ። በቃ ካለህ የምትሰጡት ከአላህ የተሰጠው አንድ አንድ ሰው የሚያምር ሰው አለ አይደለም። በቃ እንደዛ ስለሚያምሩ አነሳቸዋለሁኝ ማለት ነው ደሞ ያው እኛ እንግዲህ እንደምንታወቀው አሁን እንግዲህ ተፋቀሩ ተፋቀሩ ተጋቡ። የላ አህሙ አሁን ምርጥ ልጅ አመጣ። እንግዲህ ተጋቡ እንላለን አይደለም? ምክንያቱም ስንቱን አጋብተናል፣ ስንቱን አፋተናል፣ ስንቱን እንትን ብለናል ማለት ነው። ችግር የለብንም። እነሱም እየተሽለጠለጡ እየተያያዙ ይመጣሉ። እኛም ይህንን ከማለት ወደ ኋላ አንልም ማለት ነው። ሀባቦቼና የተለያየ ነገር ያበቃልን ነገር አንቺ እያመጣች ለምንድነው ስማቸውን እምጠሪውኝ የምትሉኝም ልጆች አላችሁ። በገዛ ቻናሌ በገዛ ድምጼ በገዛ ስልኬ የምወደውን ሰው ማንሳት መብቴ ነው። በቃ መብቴ ነው። አያነሳቸዋለሁ፣ እወዳቸዋለሁኝ ስለምወዳቸው ባነሳ እናንተ ምን ገደዳችሁ እንዴ? በቃ እናንተ እኮ እኔን ለምን በራስሽ ትመሪያለሽ? እኔ ሀባይቦቼ የማንንም ምክር የማንንም እንትን በማንም እንትን የምመራ አይደለሁም። በራሴና በራሴ የምመራ ነው። ይህን ስላችሁ ግን ምክር አልሰማም ምክር አልቀበልም ማለት አይደለም። መቀበላለሁ መልካም መልካም ማስተያየት ነገር ግን የወዴቴን ሳንጸባርቅ የምታገዱ ሰዎች ሰዎች ስላላችሁ ነው። ተቆጠቢ እረፊ፣ ለምንኛ ልሽራስ ሰሚ ምን ምትሏላችሁና እንኳን እኔ አህሞ ራሱ አልሰማችሁም ማለት ነው። እኔ በመልካም ላይ የማነሳቸው ማለት ነው። ሀባይቦቼና አህሙን እንግዲህ ሁላችሁም ተዝች ተልጅ ጋር ተበረኪና ጋር እንደጠላችሁበት ለምን አትርቅም፣ የሆነ ነገር ታረጋለህ፣ ላንተ አትመጥንህም እምትሉ ልጁ ያላችሁ እኔም እንደምደግፋችሁ ነው። ነገር ግን አህሙ አልሰማንም ምንም ማረግ አልቻልንም ማለት ነው። የሚቀጥለውን እንግዲህ በምን አይነት መንገድ እንደሚሰናበቱ እናያለን ማለት ነው። ለማንኛውም ዛሬ እየመጣሁት አዲሷን እንግዲህ ዌልካም የስራ ባልደረባዋ ነው የምንላት እኛ ባል ተፋቀሩ ምን የሚለው እንዳለ ሆኖ የባልደረባዋ የስራ ባልደረባ የአህሙ የስራ ባልደረባ እንኳን ሰላም መጣሽ ብለናል። ነገር ግን ቆንጆ ነሽ፣ ሳቂታ ነሽ፣ ግን ከፈኪ አበልጪ፣ ምክንያቱም የፈኪን እንወዳታለው። እንግዲህ ምን ይጠበስ? ምን ትላላችሁ? እወዳታለሁኝና ከፈኬ አትበልጥም ቆንጆዬ ነሽ። ወልካም እንኳን ደህና መጣሽ። ነገር ግን በዚህ ሰዓት በዚህ ኦቴል ላይ እንዴት ስልክ የለሽም የሚለው የኔ ጥያቄ ነው። ስልክ ይዘሽ በሰአቱ እየተደዋወላችሁ ብትገናኙና በሰሪ ላለሁኝ እንግዲህ አህሙ ቆንጆዬ ልጅ ናት። ውጭ ምሰራ ያኔ አግብቻት ቤት ቁጭ ምትሳት ትሆን ምሰራ ሴት ወጣ ወጣ እንደዚህ ነቃ ነቃ የምትርስ እፈልጋለሁ ብሏል። እንግዲህ ነቃ ነቃ ይህንን መስፈርት ታታ መስፈርት ታሟላሽ፣ እንግዲህ ወይ ያገባሻል ማለት ነው፣ አህሙ የእውነት ፍቅረኛ ያደርግሻል ማለት ነው። ለማለት ያክል ነው ሀባይቦቼ። እስከ መጨረሻ ያዳመጣችሁልኝ አላህ ጀዛችሁን ይክፈላችሁ። እወዳችኋለሁ ሆይ። በቀጣይ ቪዲዮ እንግዲህ እንመጣለን። አረ ሰብስክራይብ አድርጉ ሀባይቦቼ፣ አረ ፕሊስ ሰብስክራይብ ላይክም አድርጉ። ምን ይከፈልበታል?